ዛሬ አንድ ስልክ ተጠቃሚ ሊያቃቸው የሚገቡ አስር ጥቅሞችን ይዤላችሁ ቀርቢያለሁ። እነዚህን በአንድሮይድ ስልክ ላይ የሚገኙ አስር ነገሮች ካላወቃችሁ የስልካችሁ ተሸካሚ እንጂ ተጠቃሚ አይደላችሁም። በዛሬው ፕሮግራም ታዲያ እነዚህን አስር ጥቅሞች አጠር አድርጌ ለእናንተ ለማሳየት እሞክራለሁ። በእርግጠኝነት ምርጥ ነገር ታገኛላችሁ። ከእናንተ የሚጠበቀው ቪዲዮ ላይክ ቻናሉን ሰብስክራይብ አድርጎ እስከ መጨረሻው መከታተል ነው። መልካም ቆይታ። የመጀመሪያው አንድ ስልክ ተጠቃሚ ሊያውቀው የሚገባ ነገር ምንድን ነው ታዲያ ካላችሁኝ፣ የመጀመሪያው ዋን ሃንዲድ ሞድ ይባላል። ይህም ምንድን ነው የሚጠቅማችሁ? በአጋጣሚ ስራ ይዛችሁ ሊሆን ይችላል። በተለያየ አጋጣሚ በአንድ ስልካችሁ ስልካችሁን ለመጠቀም ስትፈልጉ የሚጠቅማችሁ ነው። ታዲያ ሳምሰንግ ዝም ብሎ አይደለም ይህን ነገር የጨመረው። ስለዚህ ሁላችሁ አውቃችሁ ልትጠቀሙበት ይገባል። እንዴት እንደሆነ ላሳያችሁ። ወደ ስልካችሁ የሴቲንግ አፕሊኬሽን ትሄዳላችሁ። ከዛም ስክሮል በማድረግ አድቫንስድ ፊውቸር የሚል ትፈልጋላችሁ። አድቫንስድ ፊውቸር የሚለውን አንድ ጊዜ ከነካችሁት በኋላ ዋን ሃንድድ ሞድ የሚል አለ። እሱን አንድ ጊዜ ታበሩታላችሁ ማለት ነው። ይህን አደረጋችሁ ማለት ስልካችሁን በአንድ እጃችሁ መጠቀም ትችላላችሁ ማለት ነው። እንዴት ነው ካላችሁ እስክሪኑን አሳንሶ እንትን ይላችኋል ማለት ነው ይህን ስልካችሁን ወደ ታች ስታንሸራትቱት በአንድ ይሆናል እንደምትመለከቱት ስለዚህ ስክሪኑን በማጥበብ በአንድ ስልካችሁ እንድትጠቀሙ ያስችላችኋል ማለት ነው እንደምትመለከቱት በአንድ እጄ ነው አሁን ሁሉን ነገር መቆጣጠር እችላለሁ ኖቲፊኬሽን ባናሉን ኖቲፊኬሽን ፓናሉን ወደ ሴቲንግ የተለያዩ ቪዲዮዎችን መመልከት እችላለሁ ሁሉንም ነገር መስራት እችላለሁ በአንድ እጄ ማለት ነው ስለዚህ እናንተም በአንድ እጃችሁ መጠቀም ስትፈልጉ ዋን ሃንዲድ ሞድ የሚባለውን መጠቀም ትችላላችሁ ማለት ነው። ለማጥፋት ደግሞ ቀላል ነው። የሪሲንት በተኑ ተጭናችሁ እዛው ላይ እንዳላችሁ ወደዚሁ መታችሁ፣ ይሄንን ዋን ሃንዲድ ሞድ የሚለውን ኦፍ ማድረግ ብቻ ነው ማለት ነው። ስለዚህ ይጠቅማችኋል፣ ተጠቀሙበት። ሁለተኛ ደግሞ አንድ የአንድሮይድ ስልክ ተጠቃሚ ማወቅ ያለበት ብዬ የማስበው ዴቨሎፐር ኦፕሽን የሚል ነው። ዴቨሎፐር ኦፕሽን እስካሁን ኦን ካደረጋችሁ በጣም ተሸውዳችኋል። ምክንያቱም ዴቨሎፐር ኦፕሽን ላይ እጅግ በጣም ብዙ ነገሮችን ማስተካከል ትችላላችሁ ማለት ነው። ስለዚህ አሁን ዴቨሎፐር ኦፕሽን ኦን ያልሆነ ካለ እንዴት እንደምታደርጉት ላሳያችሁ። ቀጥታ አሁንም ወደ ስልካችሁ የሴቲንግ አፕሊኬሽን ነው የምትሄዱት። ከሄዳችሁ በኋላ ወደ ታች ስክሮል በማድረግ አባውት ፎን የሚለውን ትጫኑታላችሁ ማለት ነው። አባውት ፎን የሚለውን ከተጫናችሁ በኋላ ሶፍትዌር ኢንፎርሜሽን የሚል አለ። እሱን አንድ ጊዜ ትጫኑታላችሁ። ከዛ በመቀጠል ቢውልድ ነምበር የሚል አለ። ቢውልድ ነምበር የሚለውን ሰባት ጊዜ ትጫኑታላችሁ ማለት ነው። ከተጫናችሁ በኋላ ኮንፊርም ፓተርን ይላችኋል። የስልካችሁን ቁልፍ ታስገቡለታላችሁ። ከዛ በመቀጠል ዴቨሎፐር ኦፕሽን የሚለው ፊውቸር ይበራል ከስልካችሁ ማለት ነው። ይህንንም ለማረጋገጥ ወደ ኋላ ትመለሱና አባውት ፎን ላይ መጨረሻ ላይ እንደምትመለከቱት ደቨሎፐር ኦፕሽን የሚል ተጨምሯል ማለት ነው። ዴቨሎፐር ኦፕሽን ላይ ገብታችሁ ታዲያ እጅግ በጣም ብዙ ነገሮችን ማስተካከል ትችላላችሁ። ለዚህ ራሱን የቻለ ቪዲዮ ስለሰራው ቻናሌ ላይ ገብታችሁ መመልከት ትችላላችሁ። በሶስተኛ ደረጃ ፎንት ሳይዝ ኤንድ ስታይል ይባላል። ይህም ደግሞ የሚጠቅማችሁ በተለይ ለትልልቅ ሰዎች በደንብ ማየት ለማይችሉ ስልክ ያላቸው ካሉ እነዚህን ነገሮች አስተካክላችሁ መስጠት ትችላላችሁ። እናንተም ፎንት ሳይዙን መጨመር መቀነስ ከፈለጋችሁ የስልካችሁን የቴክስቱን መጠን መቀነስ መጨመር ከፈለጋችሁ ይህንን ነገር መጠቀም ትችላላችሁ። እንዴት እንደሆነ ላሳያችሁ። ወደ ስልካችሁ የሴቲንግ አፕሊኬሽን ትከፍቱና ከላይ መጀመሪያ አካባቢ ላይ ዲስፕሌይ የሚል አማራጭ ታገኛላችሁ። እሱን አንድ ጊዜ ትነኩታላችሁ። ዲስፕሌይ የሚለውን ከነካችው በኋላ እንግዲህ ፎንት ሳይዝ ኤንድ ስታይል የሚላለ ያከበብኩበት እሱን አንድ ጊዜ ትጫኖታላችሁ። ከዛ መቀጠል ፎንት ስታይል የሚላለ የፎንት ስታይሉን መጠን ፎንት ስታይሉን መቀየር ትችላላችሁ በፈለጋችሁት መንገድ። እንደምታዩት ፎንት ማለት ጽሁፉን በተለያየ መንገድ የስልካችሁ ያሉ በሙሉ ጽሁፎች እንዲቀየሩ ማዘዝ ትችላላችሁ ማለት ነው። አሁን ግን ልነግራችሁ የፈለግኩት ከታች ፎንት ሳይዝ የሚላል ይህም ፎንት ሳይዝ የሚጠቅመው እንግዲህ የስልካችሁን የቴክስት ሊሆን ይችላል ማንኛውንም ጽሁፍ ፎንት ሳይዙን መጨመር መቀነስ ትችላላችሁ ማለት ነው። ይህም የሚጠቅመው በተለይ ትልልቅ ሰዎች ጽሁፎችን ለማንበብ መጽሐፎችን ለማንበብ ትንሽ የማይታያቸው ካሉ ፎንት ሳይዙን እስከ መጨረሻው መቀነስ መጨመር ትችላላችሁ ማለት ነው። የፈለጋችሁትን አድርጋችሁ ማስተካከል ትችላላችሁ ማለት ነው። በመቀጠል ደግሞ አንድ የሳምሰንግ ስልክ ተጠቃሚ ማወቅ ያለበት ፊውቸር ሳውንድ አምፕሊፋየር ይባላል። ይህም የሚጠቅማችሁ ምንድን ነው? በተለይ ጫጫታ ቦታ ሬስቶራንት፣ ካፌ፣ የተለያዩ ጭፈራ ቤቶች ሊሆን ይችላሉ። ማንኛውም ሰው የሚበዛባቸው ታክሲ ቦታ ላይ ሊሆን ይችላሉ። በጫጫታ ቦታ ላይ ሁናችሁ ኤርፎን ሰክታችሁ ከሰው ጋር ስልክ ስታወሩ ሊሆን ይችላል ክሊር አድርጎ የምታወሩትን እንዲያሰማችሁ እና የውጩንም ራሱን በቻለ መንገድ ክሊር እንዲያደርግላችሁ ከፈለጋችሁ ይህን ፊቸር ግዴታ ማብራት ይኖርባችኋል ማለት ነው። ይህን ፊቸር ለማብራት ደግሞ ወደ ስልካችሁ ሴቲንግ ትሄዳላችሁ። ከዛ መቀጠል አክሴስቢሊቲ የሚል ትመርጣላችሁ ማለት ነው አክሴስቢሊቲ የሚል ትፈልጋላችሁ አክሴስቢሊቲ የሚለውን ትጫኑታላችሁ ከዛ ሄሪንግ ኢንሃንስመንትስ የሚል አለ እሱን አንድ ጊዜ ትጫናላችሁ ማለት ነው ከዛ አምፕሊፋይ አምቤንት ሳውንድ የሚል አማራጭ ታገኛላችሁ ማለት ነው ይህን ትነኩና አሁን ታደርጉታላችሁ ማለት ነው ይህንን በምታደርጉበት ሰዓት እዚህ ጋር ኢንስትራክሽን ወይም ጽሑፍ አለ ለምን እንደሚጠቅማችሁ ገብታችሁ መመልከት ትችላላችሁ ድምፃችሁን ክሊር አድርጎ ያሰማችኋል የውጭንም ድምፅ እራሱን የቻለ ቪዲዮም ሰርቻለሁ፣ ገብታችሁ መመልከት ትችላላችሁ። ሞክሩት። ወደ ቀጣዩ። በአምስተኛ ደረጃ አንድ የሳምሰንግ ስልክ ተጠቃሚ ማወቅ ያለበት ፊቸር ምንድን ነው ካላችሁ ደግሞ እስኬጁል ሜሴጅ የሚባል ፊቸር አለ። ይህም ፊቸር የሚያደርግላችሁ ምንድን ነው? ለሰው መልእክት መላክ ፈልጋችሁ ነገር ግን መላክ የፈለጋችሁት ቆይታችሁ ከሆነ የምትልኩበት መንገድ ነው። ለምሳሌ ነገ ለአንድ ሰው መልካም ልደት ብላችሁ መጻፍ ከፈለጋችሁ ዛሬ ጽፋችሁ ነገ መልእክቱ እንዲላክ ማድረግ ትችላላችሁ። ይህም ምንድን ነው ምናልባት ነገ ባይመቻችሁና ስራ ብትሆኑ ለዛ ሰውዬ ይህ ሜሴጅ በሰዓቱ ይደርሰዋል ማለት ነው። ይህንን ምሳሌ ነገርኳችሁ እንጂ ለተለያየ መንገድ መጠቀም ትችላላችሁ። ታዲያ ይህንን ለማድረግ በፌስቡክ ሜሴንጀር፣ በዋትሳፕ፣ በኢሞ በማንኛውም ቦታ ላይ መጠቀም ትችላላችሁ። እኔ ታዲያ በቴሌግራም አንድ ጊዜ ላሳያችሁ። ቴሌግራም ላይ ከገባችሁ በኋላ መልእክት ለምልኩለት ሰው ቴክስቱን እዚህ ጋር ትጽፋላችሁ ማለት ነው። ፎቶን፣ ቪዲዮም ሊሆን ይችላል። ከዛ መቀጠል ምንድነው የምታደርጉት መላኪያ ሴንድ የምትለዋለች አይደል? እሷን አንድ ጊዜ ሆልድ አድርጋችሁ ነው የምትይዟት ማለት ነው። ሆልድ አድርጋችሁ ስትይዟት፣ ይሄ የትም ቦታ ላይ ይሰራል፣ እስኬጁዋል ሜሴጅ እና ሴንድ ዊዛውት ሳውንድ የሚል አማራጭ አለ ማለት ነው። ታችኛው ማንኛውንም ፋይል ስትልኩ ድምፁ ጠፍቶ እንዲልክላቸው የሚያደርግ ነው። ነገር ግን እኔ አሁን የምፈለገው የመጀመሪያውን እስኬጁዋል ሜሴጅ የሚላለ እሱን ትጫኑትና መቼ ልላክላችሁ ይችላል መቼ ልላክላችሁ ይላችኋል። ቱዴ የሚላለ ዛሬ ከሆነ ዛሬ፣ ነገ ከሆነ ነገ ቀኑን እናንተ ትሞሉና እዚህ ጋር ሰዓቱንም ትመድቡና ሴንዲ ትሉታላችሁ። ይህ መልእክት ስለዛ ሰውዬ የሚደርሰው እናንተ በመደባችሁለት ቀንና ሰዓት ነው ማለት ነው። ይህ እጅግ በጣም አስገራሚ ነው። ሁሉም ሰው ማወቅ አለበት ብዬ አስባለሁ። ወደ ስድስተኛ። በስድስተኛ ደረጃ አንድ የአንድሮይድ ስልክ ተጠቃሚ ደግሞ ማወቅ ያለበት ባትሪ ፕሮቴክሽን የሚለውን ፊቸር ነው። ባትሪ ፕሮቴክሽን የሚለውን ካላበራችሁት፣ እመኑኝ ስልካችሁ እጅግ ባትሪው እየተበላሸ ይሄዳል ማለት ነው። ስለዚህ የስልካችሁን ባትሪ ጤንነት ለመጠበቅ ባትሪ ፕሮቴክሽን የሚለው ግዴታ ያስፈልጋችኋል ማለት ነው። ይህንንም ለማድረግ ወደ ስልካችሁ ሴቲንግ አፕሊኬሽን ትከፍታላችሁ። ከዛ በመቀጠል ማንኛውም ስልክ ላይ ያለ ባትሪ ወይም ባትሪ ኤንድ ዲቫይስ ኬር የሚለውን ትመርጡና ትጫናላችሁ ይህኔ ባትሪ የሚላለው ባትሪ የሚለውን እጫናለው ማለት ነው። ባትሪ የሚለውን ከተጫናችሁ በኋላ እንግዲህ ባትሪ ፕሮቴክሽን የምትል ትመጣለች። ይችኛውን ማከብባትን አንድ ጊዜ ኦን ታደርጓታላችሁ ማለት ነው። ኦን ካደረጋችሁ በኋላ እናንተ እንኳ ስልኩን ብተውት ራሱ የአፖቹን እየተቆጣጠረ ኦፕቶማይዝ እያደረገ ባትሪያችሁን ሴቭ ያደርግላችኋል ማለት ነው። ባትሪ ፕሮቴክሽን የሚለውን ከስር ስትነኩት ደግሞ ሶስት አማራጭ ያመጣላቸዋል። እነዚህ ባለፈውም ነግሬያችኋለሁ። የመጀመሪያው ቤዚክ ነው፣ አዳፕቲቭ እና ማክሲመም የሚል አለ። የመጀመሪያው ላይ ካደረጋችሁት ባትሪያችሁ መቶ ፐርሰንት ነው የሚሆነው። ሁለተኛው ላይ ካደረጋችሁት ደግሞ ባትሪያችሁ ቻርጅ የሚሆነው እስከ ሰማኒያ ፐርሰንት ብቻ ነው ማለት ነው። ይህም ምንድነው ሰማኒያ ፐርሰንት መሆኑ የሚጠቅማችሁ ሳምሰንግ ሪኮመንድ የሚያደርገው አንዲህ ስልክ ፉል ማለት ያለበት እስከ 80 ወይም እስከ 85 ፐርሰንት ነው ማለት ነው። ከዛ በላይ እስከ መጨረሻው እስከ 100 ፐርሰንት የሚሞላ ከሆነ ባትሪያችሁ እድሜው እያጠረ ነው የሚሄደው። ስለዚህ ስትሞሉ ከቻላችሁ እስከ 85 ፐርሰንት ከሞላ ንቀሉት። 20 ፐርሰንት ሲደርስ ደግሞ ከዛ በታይ እንዳይወርድ ቻርጅ አድርጉት ማለት ነው። ስለዚህ ይህን አዳፕቲቭ ብታደርጉት እስከ 80 ፐርሰንት ይሞላል። ከዛ በኋላ ራሱ ያቆማል ማለት ነው። ይህንን አውቃችሁ ማስተካከል ትችላላችሁ ማለት ነው። ወደ ቀጣዩ ሰባተኛ አንድ የስልክ ተጠቃሚ ማወቅ ያለበት በጣም እጅግ አስገራሚ ነገር አለ። ይህም ምንድን ነው? ኢመርጀንሲ ኢንፎርሜሽን ይባላል ወይም የአደጋ ጊዜ ስልክ ቁጥር ነው። አደጋ ላይ በምትሆኑ ጊዜ ለአንድ ሰው መደወል ትፈልጋላችሁ። ነገር ግን ምናልባት ስልኩን ነካክታችሁ ቁልፉን ከፍታችሁ ምናምን ስልክ ቁጥሩን ፈልጋችሁ ምናምን ነው አይደል። ነገር ግን ችግር ገጥማችሁ ሊሆን ይችላል። ታማችሁ ሊሆን ይችላል። ቀጥታ ቶሎ በአስቸኳይ መደወል ከፈለጋችሁ ይህን ነገር ማስተካከል አለባችሁ ማለት ነው። ይህን ነገር ካስተካከላችሁት ስልካችሁ ኢቭን ቢቆለፍ ራሱ የፓወር በተኑን ወይም የመቆለፊያ ቦታውን ሶስት ጊዜ ስትጫኑት ለዛ ሰውዬ ለአደጋ ጊዜ ተጠሪ ብላችሁ ላስቀመጣችሁ ስልክ ቁጥር ለዛ ሰውዬ ቀጥታ ይደውልለታል። በተጨማሪ ደግሞ ሎኬሽን፣ ያላችሁበትን ቦታ በፎቶ አስደግፎ ለዛ ሰውዬ ይልክለታል ማለት ነው። አንድ ቀን ይዛቅማቸዋል። ይህንንም ማወቃችሁ መልካም ነው። እንዴት እንደሆነ ላሳያችሁ። ይህንን ለማድረግ ወደ ስልካችሁ የሴቲንግ አፕሊኬሽን እንደተለመደው ትሄዳላችሁ። ምክንያቱም ሴቲንግ ማለት የስልካችሁ ሙሉ ፕሮሰስ የምትአዘጋጁበት ነው ማለት ነው። ከሄዳችሁ በኋላ ወደ ታች ትመጡና ሴፍቲ ንድ ኢመርጀንሲ የሚላለ፣ ሴፍቲ ንድ ኢመርጀንሲ የሚለውን ትነካላችሁ ማለት ነው። ከዛ ከነካችሁ በኋላ ኢመርጀንሲ ኮንታክት የሚላለ፣ በመጀመሪያ ላይ ኢመርጀንሲ ኮንታክት የሚለው ላይ አድ አድ ኢመርጀንሲ ኮንታክት የሚለውን ነክታችሁ ስልክ ቁጥር ታስገባላችሁ ማለት ነው። ለምሳሌ እኔ ስልክ ቁጥር አስገባለሁ እዚህ ጋር ደህና አልኩት ማለት ነው። እናንተ ሴቪ ያደረጋችሁ ካለ የወንድም የቤተሰብ የበቃ የሆነ አደጋ ላይ ችግር ውስጥ በምትሆኑ ሰዓት ለዛ ሰው ይድረስልኝ የምትሉት ሰው አባትና ሊሆን ይችላል። እዛ ላይ ስልክ ቁጥሩን ታስገባላችሁ ማለት ነው። ከዛ መቀጠል ባክ ብላችሁ ትመለሱና ደግሞ ኢመርጀንሲ ኤስ ኦ ኤስ የሚላለ እሱን አንድ ጊዜ ትነኩት አላችሁ ማለት ነው። እንደምትመለከቱት ይህን ከነካችሁ በኋላ እዚህ ጋር send sos to emergency ኮንታክትስ የሚላለ ይህን ስሚላለ ኦን ማድረጋችሁ ምንድነው የሚጠቅማችሁ? ለዚህ ሰውዬ ሎኬሽን ሜሴጅ፣ እንደዚሁም አታች አድርጎ ፎቶ ምናምን በሜሴጅ ይልክለታል ያላችሁበትን ቦታ ማለት ነው። ያነ ሰው ቀጥታ ወደ ወደናንተ መምጣት ይችላል ማለት ነው። ይህንን ለማድረግ ሶስት ጊዜ የቁልፍ በተኑን ስትነኩት ራሱ አውቶማቲካሊ ይደውላል። ገብታችሁ ቸክ አድርጉት። ስምንተኛ አንድ የአንድሮይድ ስልክ ተጠቃሚ ማወቅ ያለበት ብዬ የማስበው ጋለሪ ላይ የሚገኝ እጅግ ጠቃሚ ፊቸር ነው። ይህም ጋለሪ ላብስ ይባላል። ይህም ምንድን ነው የሚያደርግላችሁ ጋለሪ ላይ ያሉትን እንትኖች አልበሞች ማለት ነው የፈለጋችሁትን መርጣችሁ መቆለፍ እንዲችሉ ያስችላችሁ ማለት ነው። ይህም ስልካችሁን ለሰው ስትሰጡ እናንተ የማትፈልጉትን ፎልደር ሰው እንዳያይባችሁ ማድረግ ትችላላችሁ። ይህንንም ለማድረግ በጣም ቀላል ነው። ወደ ጋለሪ ትሄዳላችሁ ማለት ነው። ጋለሪ ላይ ከሄዳችሁ በኋላ ከታች ሶስት ሰረዟን ትነካላችሁ። ከዛ ወደ ሴቲንግ ትሄዳላችሁ ማለት ነው። ከዛ መቀጠል አባውት ጋለሪ የሚላለ እሱን አንድ ጊዜ ትጫኑትና ቨርጅን ነንበር የሚለውን ከላይ አፕዴት የሚለውን ሳይሆን ከላይ ያለውን እሱን ደጋግማችሁ ትነኩታላችሁ ማለት ነው። እስከ መጨረሻው ከነካቸውት ከነካችሁት በኋላ ጋለሪ ላፕስ ኢኔብልድ የሚል ታገኛላችሁ። ባክ ብላችሁ ትመለሳላችሁ ማለት ነው። ከዛ መቀጠል ጋለሪ ላፕስ ምትል እንደ ዴቨሎፐር ኦፕሽኑ እዚህ ጋም ተጨምራ ታገኛላችሁ ማለት ነው። ታዲያ ይችን ነገር ኦኬ ትሏትና እዚህ ጋ ኦን ካልሆነ ኦን አድርጉት። ከዛ መቀጠል ወደ ታች ትመጡና አልበም ኢንተሪ ሎክ የምትላለች ይችን ኦን ማድረግ ነው ማለት ነው። ጨረሳችሁ። ከዛ ትመጡና መቆለፍ የምትፈልጉትን ወይም ሎክ ማድረግ የምትፈልጉትን አልበም ጫን ብላችሁ ትይዝታላችሁ። ለምሳሌ ይህን ፎልደር ሰው እንዳያይብኝ ከፈለግኩኝ ከዛ እሱን ጫና ላችሁት ከታች ሞር የምትለውን ትጫኑና ሎክ አልበም የሚል አለ። ሎክ ታደርጉታላችሁ ማለት ነው። አሁን ይሄ ተቆለፈ ማለት ነው። ማንም ሰው ማየት አይችልም። ሌላውን አልበሞች ማየት ይችላል፣ ነገር ግን ይሄን አልበም ማየት አይችልም። የግሌ የራሴ ፎቶ ያሉበት ነው ማለት ነው። ስለዚህ ለመክፈት እናንተ ጫን ብላችሁ ስትዩዙ የስልካችሁን የጣት አሻራ ወይም ስልካችሁ ስክሪኑ የተቆለፈበትን እሱን በመጫን መክፈት ትችላላችሁ። መልሶ ስትወጡ ይዘጋል ማለት ነው። እጅግ አስገራሚ ነው፣ ተጠቀሙበት። እሺ፣ እየጨረስን ነው። እንግዲህ አፍጥን እያላችሁኝ ስለሆነ እያፈጠንኩ ነው። ዘጠነኛ ላይ የሚገኘው ደግሞ ሀይድ አፕ ይባላል፣ ወይም አፖችን መደበቅ ትችላላችሁ ማለት ነው። ይህም አንድ የአንድሮይድ ስልክ ተጠቃሚ ግዴታ ሊያቀው የሚገባ ፊቸር ነው። ይህም በሁላችንም ስልክ ላይ ይገኛል። የፈለግነውን አፕሊኬሽን ሆም ስክሪን ላይ እንዳይታይ መደበቅ፣ ከዚህ ላይ መሰወር እንችላለን ማለት ነው። ይህንንም ለማድረግ ስልካችንን ወደ ላይ ሸርተት ካደረግን በኋላ ሶስት ነጠብጣብ አለች፣ እሷን ከላይ ትነኩና ወደ ሴቲንግ ይወስዳችኋል ማለት ነው። ሴቲንግ የሚለውን ከመረጣችሁ በኋላ ወደ ታች ትመጡና ሃይድ አፕ ኦን ሆም ኤንድ አፕ ስክሪን የሚላለ ይህኛው ምልክት ማድረግበትን አንዲት ጫናላችሁ ማለት ነው። ስለዚህ ከሆም ስክሪን ላይ መደበቅ የምትፈልጉትን አፕሊኬሽን እዚህ ጋር ትመርጡለታላችሁ ማለት ነው። ለምሳሌ እነዚህን መረኩኝ፣ ጋለሪ በጣም የእናንተን መረጃ የያዙ አፖች ካሉ ሜሴጅ፣ እነዚህን ዩትብ፣ ለምሳሌ ጂሜሌን፣ ኮንታክቴን ምናምን እናንተ የፈለጋችሁትን መደበቅ የምትፈልጉትን ከታች ደን የሚለውን ትነካላችሁ። ለምሳሌ አሁን ተደብቀዋል ማለት ነው። ለምሳሌ ዩቲብ ብፈልግ ስልኬ ላይ የለም ምክንያቱም ተደብቋል። እንደምታዩት ዩቲዩብ የለም፣ ጋለሪም የለም፣ ተደብቋል ማለት ነው። ታዲያ እኛ እንዴት አድርገን ነው መጠቀም የምንችለው ካላችሁ፣ አንደኛ ወደ ሴቲንግ በመሄድ አፕስ ላይ በመሄድ መጠቀም ትችላላችሁ። ሁለተኛ የደበቃችሁትን መመለስ ትችላላችሁ። ይህንን ለማድረግ አሁንም ተመልሳችሁ እዛ ቦታ ላይ ትሄዳላችሁ ማለት ነው። ከሄዳችሁ በኋላ ሃይድ አፕ ኤንድ ሆም ስክሪን የሚለውን ተጭናችሁ የደበቃችሁትን መልሳችሁ ከላይ ኤክስኤክስ በማለት መመለስ ትችላላችሁ ማለት ነው። ከዛ ከታች ደን የሚለውን መጫናችሁን እንዳትረሱ ማለት ነው። ይህም ወደ ነበረበት እንዲመለስ ያደርገዋል ማለት ነው። አሁን ዩቲዩብን ብትፈልጉ እዚህ ጋር ስልኬ ላይ ታገኙታላችሁ ማለት ነው። ይህም ዩቲዩብ ተመልሷል፣ ሜሴጅ ተመልሷል፣ ጂሜል፣ ጋለሪ ተመልሷል። የተመለሱ ደግሞ እዚህ ጋር ማግኘት ትችላላችሁ ማለት ነው። ወደ አስረኛው አስረኛው ላይ ደርሰናል ጓደኞች። አስረኛውን ከመናገሬ በፊት ግን ምናልባት ይህም ቪዲዮ ፌስቡክ ላይ ከሆነ የምታዩት በነፃ ፌስቡክ ላይ እየለቀኩላችሁ ነው ቪዲዮችን ለእናንተ በማሰብ በውስጥን ብዙ ሰዎች ስለጠየቃችሁኝ ስለሆነ ነው። ፌስቡክ ላይ ምንም የማገኘው ጥቅም የለም ፈጣሪ በሚያውቀው። ስለዚህ እናንተ ደግሞ ኮመንት ላይ የዩቲብ ቻናሌን ሊንክ አስቀምጣለሁ። እዛ ላይ እየገባችሁ ተመሳሳይ ትምህርቶችን የማታውቁኝ ካላችሁ ተመሳሳይ ትምህርቶችን ዩቲብ ቻናሌ ላይ ማግኘት ስለምችሉ እየገባችሁ ቻናሌን ቸክ አድርጉ ሰብስክራይብ አድርጉ። ለማለት ወዳለሁ ወደ አስረኛው። እሺ አስረኛው ደግሞ አንድ የአንድሮይድ ስልክ ተጠቃሚ ማወቅ ያለበት ብዬ የማስበው አሴስታንት ሜኑ የሚባል አለ። ይህን ፊቸር የሚጠቅማችሁ ስልካችሁ በተለያየ ምክንያት አንዳንድ ፊቸሮቹ ባይሰሩ ይጠቅማችሁ ማለት ነው። እንዴት እንደሆነ ብቻ አላሳያችሁ። የስልካችሁን ሴቲንግ ከነካችሁ በኋላ አክሴስቢሊቲ የሚለውን ከታች ትፈልጋላችሁ ማለት ነው። አክሴስቢሊቲ የሚለውን ትጫናላችሁ። ከዛ ኢንተራክሽን ኤንድ ዴክስትሪቲ የሚላለ እሱን አንድ ጊዜ ትጫኑታላችሁ። ከዛ አሴስታንት ሜኑ የሚላለ ይሄን ኦን ታደርጉታላችሁ ማለት ነው። ኦን የምታደርጉት ባስፈለጋችሁ ሰዓት ነው። ይሄንን ኦን አደረጋችሁ ማለት እንደምትመለከቱት ከታች የተወሰነች ትንሽ ነገር ትመጣለች። የአሴስታንት ሜኑ ይቺ በተን ትመጣለች ማለት ነው። ይቺ የምጠቅማችሁ ለምሳሌ ሆም በተኑ፣ ሪሲንት በተኑ፣ ባክ በተኑ ቢበላሽ እና ባይሰራ ስልካችሁ ይህንን በመጠቀም ወደ ሪሲንት በተን መሄድ ትችላላችሁ። በተጨማሪ ደግሞ ባክ ማድረግ ትችላላችሁ። ስክሪን ኦፍ ሳውንድ፣ ስክሪን ሾት እዚሁ በቀላሉ ማድረግ ትችላላችሁ። ብዙ ነገሮችን በስልካችሁ መጠቀም ያስችላችኋል ማለት ነው። ካልፈለጋችሁ እየገባችሁ ኦፍ ማድረግ ትችላላችሁ ማለት ነው። እኒህን ይመስላሉ። እንዴት አያችሁት? እስኪ ለእናንተ ለእኔ አዲስ ነው የምትሉትን በኮመንት አሳውቁኝ። በተጨማሪ ደግሞ እኔ በማሳያችሁ ነገር ስልኬ ተበላሸ የምትሉ ልጆች ስላላችሁ አንድ ነገር ላስታውቃችሁ ሴቲንግ ነካክታችሁ ምናልባት ሳታውቁት ስልካችሁ የሆነ ሌላ ችግር ከመጣ እንዴት አድርጋችሁ እንዴት የምትመልሱ አንድ የመጨረሻ ልመርቅላችሁ። ወደ ስልካችሁ ትሄዱና ያስተካከላችሁትን ሴቲንግ በሙሉ ወደ ነበረበት ለመመለስ ከፈለጋችሁ ምናልባትን ይህን ንክ ይህን ንኩ ብዬ እናንተ የተሳሳተ ነክታችሁ ስልካችሁ ችግር ከተፈጠረ ወደ ሴቲንግ ተሄዱና ምን ታደርጋላችሁ መሰላችሁ? ከታች ትመጡና አካውንት የሚል ትፈልጋላችሁ አካውንት ኤንድ ባካፕ የሚለውን ትጫናላችሁ። ከዛ ሪሲት የሚላል ሪሲት የሚለውን ትጫናላችሁ። አሁንም እንዳትሳሳቱ ሪሲት ኦል ሴቲንግስ የሚላለ የመጀመሪያውን፣ ሌላው እንዳትነኩ። ሪሲት ኦል ሴቲንግስ የሚለውን ከነካችሁ በኋላ ሪሲት ሴቲንግ የምትለዋን ከታች ትነካላችሁ። አለቀ። ይህን ካደረጋችሁ በሴቲንግ ውስጥ ያስተካከላችሁ በሙሉ ወደ ነበረበት ይመለሳል ማለት ነው። ስለዚህ አስተካከላችሁ የተበላሸ ዋይፋያችሁ ድምጻችሁ የስልካችሁ ድምፅ ብዙ ነገር የተበላሸባችሁ ካላችሁ ይህንን በማድረግ በቀጥታ ወደነበረበት መመለስ ትችላላችሁ አመሰግናለሁ በሌላ ቪዲዮ እንገናኛል ሀሳብ አስተያየታችሁን በኮመንት ግለጹልኝ መልካም ጊዜ